ነው ሁለት እህቶች አሉት። የቷ ናት የምትመጣ? መስማትና መናገር ማትችለዋነች። አሁንማ ነገሮች አሪፍ ነው። የምትመጣው ሴትዮ ግን ማነች? ከቱት የባሰች እንዳቱ? እሱ ከሄደልን ሌላው ትርጽ ነው። ትልቅ ሰው ናት። እንደዛ ሳይሆን እንደነገርኳችሁ ሕመምም ምናምን አለ። በቻልነው አቅም እሷንም ለመንከባከብ ነው። ብዙዎቹ ልጅ ይጨቁናል። ቆይ ምን ሆነች አታዲ? እንዴ ተከናንባ ነጻነቷ ስትነፈገ ነው እኮ ነው የምትመስለው። ምግብ ደብቀሽ ነው የምትሰጣት? ለምን እንደበቃል። ለማንኛውም ምግቡ መቆጠብ አለበት። እሺ ቲና፣ መሳዋ ነው እወደዳለሁ ብለሽ ልክ እንዳታልፊ። እኛ ተኝተን የምንሰራ ልጅ ክፍላችን ቲናና ዳንኤል ካሌቭን ወደ ፊልድ ሸኝተናል በሚል አሸሸ ገዳሚ ማለታቸውን ቀጥለዋል። በስከ መጨረሻም እጅ ከፈንጅ ተይዘው ቤቱን ለቀው እንዲወጡ ተደርገዋል። ዛሬ ላይ አሁን ካሌብ አባት የሚለውን ነገር እየሰማው መጥቷል። ማለትም ቲና ነፍሰ ጡር ነኝ እያለችው ስታባብለው ከርማለች። ይህ እውነት ስለመሰለው ወደ ፊልድ በሄደበት ሰዓት ለአባቱ በመደወልም ቲና ትውለድና ቤቱን ለቃ ትሄዳለች። ነገር ግን በስስት የምጠብቀውን ልጅን እንድታሳየኝና እንድታሳቅፈኝ ይፈልጋለሁ በማለት ነግሮት ነበረ። ሆኖም አባት ስትመጣው ሁሉንም ነገር እናወራበታለን ስለምን ልጅ ነው የምታወራው በማለት በጊዜው በጣም ተበሳጭቶበታል። ዛሬ ላይ ታዲያ ነፍሰ ጡር ነበርኩኝ ይኸው በትሁት ምክንያት ልጅን አጣው እያለች በነገረችው ሰዓትም ቲና እንዳላረገዘችና በካሌብ ላይ እየተጫወተች እንደሆነ ሽማግሌው ነግሮታል። ከዚህ በኋላም ትሁት እዛ ቤት ከመውጣቷ ይልቅ በመረጃዎች ብዙ ነገር እንድታግዘው እና ቲናን እጅ ከፈንጅ መያዝ እንዳለበትም ልጃቸውን አስጠንቅቀውታል። ይህንንም ተከትሎ ካሌብ ሀሳቡን በመቀየር ትሁትን ይቅርታ ጠይቋታል። ሆኖም ካሌብ ነገሮችን ለማመቻቸት ሲፈልግ እራሱን፣ ማንነቱን ቀይሮ እዛ ቤት ተከስቷል። ቲናና ዳንኤልም ፊታቸው ላይ ካሌብን አስቀምጠው ያልተገባ ነገር ማድረጋቸውን ቀጥለዋል። እስከ መጨረሻም ግን እጅ ከፈንጭ ተይዞው ጉድ ሆነዋል። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምን አላችሁ? በያላችሁበት በአለም ዳርቻ ሰላማችሁ ብዛ እያልኩኝ ዛሬም የግፈኛዋ ሴት ፍጥጫና ሰራተኛዋ ትሁት መጨረሻ ክፍል ሀያ ሁለትን እንመለከታለን። ዛሬ ላይ ሽማግሌው ከቤት ወጥቶ ወደ ስራ ቦታው ተቀላቅሏል። ይህንን ተከትሎ ቲና አስደንጋጭ ነገር ተከስቶባታል። ማለትም ሽማግሌው ከስራ ቦታው ከተቀላቀልና ሌሎች ሰዎች ጋር መገናኘት ከቻለ ምናልባትም በመካከል የተፈጠሩ ነገሮችን ያስታውስና ጉድ ሆናለሁ የሚል ስሜትም አላት። እንግዲህ በመጀመሪያ ራሴን እንዳስታውስ የሚረዱኝን ነገሮች አንዳንድ ነገር ማድረግ አለብኝ በማለት ሲነግራት፣ አባዬ ባታስታውሰውስ ምን ያደርግልሃል? ምኮ አዲስ ነገር የለም እያለች በመካከል የተፈጠሩትን ነገር ደረገችባቸውን በደሎች ያስታውስብኛል በሚል ስሜት ታዲያ ከዛው ከመርሳታቸው እንዳይወጡም ትፈልጋለች። ሆኖም ግን አንድ ነገር እንዳይረሱ ደግሞ ደጋግማ አስጠንቅቃቸዋለች። ማለትም የቤቱን ነገር ቃል እንደገቡላትና አሁን ተግባራዊ አድርገው የቤቱን ፊርማ በስሟ እንዲያዞርላት ይህንን በተደጋጋሚ ነግራቸዋለች። ሆኖም ሽማግሌው አሁን ላይ ሌላ ዘዴ ፈጥረውባታል። ይህንንማ በፍጹም ማድረግ አትችልም። ትንሽ እረፍት ውሰድና ወደኛ ተቀላቀል፣ ስራህንም ስራ በማለት ጓደኞቼ መክረውኛል እያሉም አሁን ወደ ስራ ቦታቸው እንደተቀላቀሉ ነው የሚያምኑት። ዳንኤል እንዴት አባዬ ወዴት ሄደ እያለ ይጠይቃል። ካሌብም እስካሁን ድረስ ብዙ ፈተና እንዳሳለፈ ጠቆም ለማድረግ ሞክሯል። ማለትም በመካከል የተፈጠሩ ችግሮችና ቲና ሽማግሎ ላይ ታደርስባቸው እየነበሩ ነገሮችን በሙሉ ባይባልም እንዲሁ በቅኔ ለመናገር ሞክሯል። ሆኖም የዳንኤል ጥርጣሬ ከድሮ ጀምሮ ያውቁብናል የሚል ስሜት አለው። ቲናን በተደጋጋሚ እንድትጠነቀቅ ቢያስጠነቅቃትም፣ እሷ ግን ምንም ግራ ቀኝ ከመመልከት ውጭ የጨለማ ጉዞ እየተጓዘች ትገኛለች። ዛሬ ላይ ታዲያ ካሌብ ማንነቱን ቀይሮ እዛ ቤት በተከሰተበት አጋጣሚም ምንም እኳ አይሰማም። በጣም ያሳዝናል። ወንድምየው ራሱ ግፈኛ ነው። ከሀብቱ እንኳን ከፍሎ አልሰጣትም። ይቺ ሴት በጣም ተዘግታና ከብዙ ሰዎች ጋር እንዳትገናኝ ተደርጋ አምሮዋ ላይም ከባድ ተጽዕኖ እንደተፈጠረባትም ያስታውቃል። እያለች ብዙ ነገር እያወራች ነው። ብቻ አይሰሙም ያለቻቸው ካሌብ ዛሬ ላይ ተከስተው አክስት መስለው ገጸ ባህሪያቸውን ቀይረው ይረው የተከሰቱት ወይዘሮ ካሌብ ጆሯቸው ብዙ ነገር እየሰማ ነው። ወደፊት ማድረግ የምትፈልጋቸው ህልሞቿንም በግልጽ እያጋራች ነው። ማለትም ቤቱን በስማቸው ተረክበው ዳንኤል እና እሷ በደስታ የሚኖሩትን ህይወት ለማጣጣም ጓጉታለች። ዳንኤል የራሱ ህይወት ቢኖረውም እሷ የሚፈልገው አንድ እና አንድ ገንዘብ ነው። ከቲና የተወሰነ ገንዘብ ካገኘ ወደዛች ፍቅረኛው እንደሚሄድ በተደጋጋሚ ሲናገር ሰምተነዋል። እና ዳንኤል ከሌላ ፍቅረኛው ጋር እያወራ እንደሆነ በሽማግሌው በኩል በሹክሹክታ ብትሰማም በመጨረሻም ሊያሳምናችሏል። አንቺ እስካላመንሺ ድረስ ምን ማድረግ ይችላለሁ? በቃ እንደ መሰለሽ አድርጌ በማለት በጥፊ እስከ መመታታት ደረጃ ደርሰዋል። እናም በጣም ስለምትወደው ና ስለምታፈቅረው ለዳንኤል የማይገባ ስራዎችን እየሰራች ለማስደሰት እየሞከረች ነው። ዳንኤል ግን ያልተዋጠለት ነገር ቢኖር በሰው ልጅ ጉዳት እንዲደርስ አይፈልግም። ነገሮችን በጥንቃቄና በሲስተምን ማስኬድ ይፈልጋል። እነሱ ለሚፈልጉት ዓላማ እንቅፋት ሆነችነን ብለው የሚያስቧት በመጨረሻም እየወሰደው እርምጃ ቢኖር ማስፈራራት ነበረ። ሆኖም ትሁት ልትፈራላቸው አልቻለችም። እስከ መጨረሻ አንገቷን እንደምትሰጥና እሷ እስካለች ድረስ አምስት ሳንቲም ማግኘት እንደማይችሉን ቅጩን ነገራቸዋለች። ታዲያ እነሱ ያሰቡት በዚህ መልኩ ባይሳካላቸውም፣ ዛሬ ላይ ካሌብ ሄደልን በሚል ደስታ ፈንጠዝያ ውስጥ ናቸው። ሆኖም ዳንኤል አጠገባቸው የተቀመጠችውን ካሌብ ግን መጠራጠር ጀምሯል። ምናልባትም እኮ ሽማግሌው ለመልእክት ቢያስቀምጣት ብቻ መጠንቀቅ ይኖርብናል። ቲና ለምታደርጊው ነገር ቆም ብለሽ እያሰብሽ እያለም ለምትናገረውም ሆነ እያንዳንዱ እንቅስቃሴዋ ልክ እንዲሆን እያስጠነቀቃት ይገኛል። ቲና ግን እረባክን ይችጎ የማትሰማይ የማትለማናት ምን አስጨነቀኝና ነው እያለችም እንደፈለገች መለፍለፏን ተያይዘዋለች። ትሁት አሁን የተቀበለቻታ ክስት ተብያዋን እንዳ ክስት መንከባከቧን ቀጥላበታለች። ማለትም የሚያስፈልጋትን ምግብ ይሁም፣ እንግዳ እንዴት እንደምትቀበል ብቻ ሁሉንም ነገር እያደረገችላቸው ነው። ይህንን የተመለከተችው ቲና ለምን በዚህ ልክ ትንከባከቢያቸዋለች እያለችም እየተበሳጨችባቸው ነው። በመጨረሻም ጉድ ያመጣው ነገር ቢኖር ሁሉንም ነገር ካሌብ በትዕግሥት ሲከታተል ከቆየ በኋላ ወደ መኝታ ክፍል ያመሩበት አጋጣሚ ግን ትዕግሥቱን ሊፈታተነው ችሏል። እሳቸውም እዛች አንድ አልጋ ላይ ተጣምረው በተኙበትም ውስጥ ድረስ በመግባትም ሁኔታውን በደንብ ብቻካ አድርጓል። ምን ተከትሎም አሁንም የማይሰማው ካሌ በመምሰል እዛ ትሁት ጋር በመሄድም በምልክት ለመግባባት እየሞከረ ነው። ትሁት ምን እንደሚል ባይገባትም፣ ብቻ ግን የሆነ ነገር አድርጎ ያስቀየማት ነው እያለችም አስባለች። ማለትም ይችን እንግዳ እንኳን አታከብርም ቲና ምን አድርጋት ይሆን እያለች በጭንቀት ናት። አጅሬ ቲናም ለመኝታ ክፍል እየመጣች እየረበሸች ነው። ሌብ ወደ ፊልድ የሄደበትን ሰዓት በደንብ ልጠቀምበት፣ እሱ እስከሚመጣ ድረስ ጥሩ የፍቅር ጊዜ ይኑረኝ። ዳንኤልን በጣም ነው የምወደው፣ በእሱ አልደራደርም እያለች ሳታፍርና ሳትሸማቀቅ ነበር ለትት የነገረቻት። ትም በአነጋገሯ በጣም ነበር ያዘነችው። ማለትም አንዲት ባለትዳር ሴት አሁን ከዳንኤል ጋር ጥሩ ጊዜ ይኑረኝ ወደ መኝታ ክፍሌ ማንም እየመጣ እንዳይረብሽኝ አንቺም ቢሆን እንዳታንኳኩ ቤት ተብላ ማስጠንቀቂያ ደርሶባታል። ሆኖም ገና ከዳንኤል ጋር ወደ መኝታ ክፍል እናመራለን የሚለው ንግግሯ ይንን መስማት ለትሁት እጅግ በጣም ከባድ ነው። ኖርሽን በአደባባይ አሰጣሹ እያለች ነበር የተናገረቻት። ካሌብም የሁለታቸውንም ንግግር ሲከታተላቸው ቆይቷል። ማለትም ቲናም በትዳሯ ላይ ምን አይነት አደገኛ ነገር እንደምትሰራ ትሁት ይህ ነገር ከባድ እንደሆነ እያስጠነቀቀቻት። እያንዳንዱ የአክስት እንክብካቤ ምን እንደሆነ ብቻ የሁለታቸውንም ባህሪ በደንብ ለመገብገብ ምቹ አጋጣሚ ተፈጥሮለታል። ነገር ግን በመጨረሻ ትግስቱን የተፈታተነው ነገር ቢኖር ይኸው ነው። መጨረሻም ካሌብ ተናዶና ትግስቱን ተፈታትኖ ትራሱን በሚገልጥበት ሰዓት ትሁት ክፉኛ ደንግጣለች። ካሌብ በዚህ ሁኔታ ቲናና ዳንኤል እንደተለመደው እየተላላጡ ወደዛው መኝታ ክፍል ሊያመረ ይችላል። እነዚህ ሁለት ባለጊዎች ምን ያጋጥማቸዋል? ለማንኛውም ከቤታቸው የሚባረሩ እንደተለመደው አባቱ በነገረው መሰረት አሁንም ድራማዎችን ያስቀጥላሉ። ብቻ ካሌብ የአባቱን ቃል ኪዳን የሚፈጽምም ይመስለኛል። ለትንሽ ጊዜ አሁንም በድብብቆች ድራማው የሚቀጥል ይሆናል እና በፍጥነት ነገሮቹ ተስተካክሎላት ከዳንኤል ጋራ በትዳር ተጣምራ ጥሩ ጊዜ እንዲኖራት ብትመኝም ነገሮቹ ግን መሰናከል እየገጠሟት ያሰበችው እየተሳካላት አይደለም። ጉት በኩል ግን በጣም ስልችትና ምረር ብሏታል። ማለትም በሽማግሌው በኩል የቀጠለው ድብብቆሽ አሁን ደግሞ ወደ ካሌብ ተዛውሯል። ይህ መሆኑ ለሷም ሕይወቷን ፈታኝ እያደረገባት መጥቷል። ማለትም ቲና እሷን ለመጉዳት ወደ ኋላ አትልምና ይህ ደግሞ የህይወት ጉዳይ ነውና ብትፈራም አይፈረድባትም። ካሌብ ነገሮችን ብታስተካክልልኝ ደስ ይለኛል። እኔ ሄድ በብቆሽ ሰልችቶኛል፣ በማለት ያንን ቤት እንኳን ለቃ እንደምትሄድ ነግሮ ነበረ። ሆኖም ምንም ችግር የለው አስተካክላለሁ፣ አሁኑኑ በፍጥነት እያለም አልገብቶላት ነበረ። እንግዲህ በዚህ መሰረት ይመስላል እዛ ቤት ሴት ሆኖ የተከሰተው ማንኛውም። የግፈኛዋ ሴት ፍጥጫና የሰራተኛዋ ትሁት መጨረሻ በጣም የሚገርምና አዝናኝ የሆነ ድራማ ነው። እንግዲህ ለዛሬ የነበረኝ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።